ከእሱ ጋር ምንም ነገር እንዲች አይነት ቅንጣት ያህል ነገር እንደማታደርጊ አምናለሁ። ግን ለምን ይል ቤተሰብ ሀይሚ ምን ትሰራለች? ሀይሚ ምን እየሰራች ነው? ዳኒጋ ምን እየሰራች ነው? ሀይሚ ዳኒጋ እየሰራሽ ነው? ዳኒ ጋር ምን እየሰራሽ ነው? እንዴት ትሄጃለሽ? ብሩኬን ሊከስ ብሩኬን ለማሳሰብ ለማሳሰር የተዘጋጀ ሰው ጋር ለምን ትሄጃለሽ? ለምን እግርሽን ታነሻለሽ? ሀይሚ ለምን እንዴት አደርጊያለሽ? ለምን እያወቅሽ እነሱን አልናገራቸውም እኔ እነሱን አልናገራቸውም እኔ። አይመለከተኝም ስለእነሱ። ግን አንችን ስለምወድሽ አንቺን ስለምከተልሽ ብሩኬን ስለምከተለው እንዴት ታደርጊዋለሽ? እንዴት እንዴት ምን ምን ምን ታይቶች ነው? ያውም ካሜራ በሌለበት ለምን ትሄጃለሽ? ለምንድን ነው ራስሽን ላሰዳቢ የምትሰጪው? ለምንድን ነው ማንም ተነስተው አፉን እንዲከፍትብሽ የምታደርጊው? በአሁን ሰዓት ሀይሚ ለምን አደረግሽው? እንደዚህ ለምን ታደርጊያለሽ እንደዚህ እም ብሩኬን እንደሚከፋው አታውቂም? ብሩኬ በአሁን ሰዓት ደስተኛ ነው ወይስ ድራማ እየሰራችሁብን ነው? ድራማ እየሰራችሁ ከሆነ ችግር የለውም። ኦዲንስ፣ ግን የሚባል ሰው አለ። ኦዲንስ እኛ ደግሞ አለምን በእናንተ ነገር እያለቀስን እየተሰቃየን ያለን፣ ደግሞ ስንት የአረብ ሀገር ልጆች አሉ፣ ስራቸውን ትተው እናንተን እያዩ ደምን ባ የሚያለቅሱ ደግሞ ስንት ልጆች አሉ መሰለሽ። እናንተ ግን ኦዲንስ አታከብሩም። በጣም በጣም የምትገርሙ ሰዎች ናቸው። ለኦዲንስ ክብር የላችሁ። በቃ ልንገራችኋል፣ ዛሬ ለብሩክም ሆነ ለአንቺም እነግርሻለሁ። ለኦዲንስ ክብር የላችሁ። ድራማም ከሆነ ማለት ነው በቃ እኛ እንደዚህ እናንተን አናስባችሁም። በጣም ከፊታችን እንድትወርዱ እየሆናችሁ ነው። መወረድ ታውቃላችሁ? እየወረዳችሁብን ነው በቃ። እግዚአብሔርን ነው የምለው። ሀይሚ ዛሬ መሄድ የሌለብሽ ቤት ነው ሄድሽ። እንዴት እያለሽ እንዲ ሰው አንቺን ይወድሻል። እናንተ በእውነት መልክ እየወሰዳችሁ ነው። ነገር አለ፣ እውነተኛ ነገር ነው ብላችሁ እየሰራችሁ ነው። እናንተ ይሄ እኛ እውነተኛ ነገር ነው ተጣርቶ ብለን አምነን አይደለም እንዴት ነው ሰው የምትወጁን፣ ሰው አሳስረዋለሁ የምትወጁን ሰው አስገድለዋለሁ እንደፈለግኩ አደርጓለሁ እያለ እንዴት ነው አንቺ እሱ ቤት የምትገኙ? እንዴት ጨክረሽ እንደዚህ ሄድሽው? ሀይሚዬ እኔ አምንሽ አለው። እኔ አንቺ ምንም ነገር እንደማታደርጊ አምናለሁ። ከሱ ጋር ምንም ነገር እንዲች አይነት ቅንጣት ያህል ነገር እንደማታደርጊ አምናለሁ። ግን ለምን ሄድሽ ነው ለምን ሄድሽ? ሶፊ ማነት? ስሟች? ደሞ ማናት? ሲሳይን ማነው ስሟ ደሞ ሶሲ ነች። ሶሲ የምትባለዋ ተረጋጊ። አንቺ ምን እንደዚህ የሚያደርግ ነገር። ሀይሚ ባለጌ አይደለችም። በነገራችን ላይ ሶሲ ልንገርሽ፣ ሀይሚ ጨዋ ወልዶ ጨዋ ያሳደጋት ነች። ባለጌ አይደለችም። ብትሄድም፣ ቤቱ ብትሄድም፣ ባለጌ አይደለችም። እኛ እንተማመናለን። ብሩኬ ላይ እንደተማመንን ደግሞ ሀይሚዬ ላይም እንተማመናለን። ሀይሚ ጨዋ ነች፣ ጨዋ። ለሀይሚዬ መቶ በመቶ መሰክርላት አለው ምንም ነገር እንደማታረግ ባለጌ አደለችም፣ ምትማግጥ ሴት አደለችም። ከአወቅሽ ማለት ነው። አንቺ ግን አሁን ካሜራ ግዴታ ሁሉ ሰው ካሜራ ይዞ መምጣት የለበትም። ልጠይቀው ሄዷን እሺ፣ በእኛ እሺ። ሀይሚ ጨዋነች። ሀይሚ ምንም አታረግም። ሀይሚ ከእሱ ጋር ምን ትግል ለምን ሄድሽ ነው? በቃ እኔ ጥያቄ ለምን ንግርሽ ነው? ያነሰሽ ለምንድን ነው ለተሳዳቢ እራስሽ የምታስወድቂው ሀይሚ ለምን እኛ ስንኛ እኛ እኮ ጥቃቅንና አነስተኛ ዩቱበሮች እናንተ ላይ የምንሰራባችሁ እኮ እኔ እኮ ተማምኜባችሁ ነው። በእናንተ የምሰራባችሁ ተማምኜባችሁ ጨዋ እንደሆናችሁ ሥርዓት ያላችሁ ልጆች ስለሆናችሁ፣ ፍቅርን የምታስተምሩ ልጆች ስለሆናችሁ፣ ሰውም ስለምታዝናኑ፣ በሁሉ ነገር ደስ ስለምትሉ ነው። እኛ እዚህ ጋር ለእናንተ ስንት ነገር እየጨሆን ያለ ነው ማለት ነው። ዛሬ ሀይሜኛን አሳፈርሽን! ሀይሚ ዛሬ አስደነገጥሽን። ማርያም እንደነቀጥኩኝ ክቡን ያልኩት ልቤ ስንጥቅነ ያለው ከዳኒ ጋር ሳይሽ፣ እውነት ይሄ ነገር እውነት ነው? ሀይሚ እኛ ላይ የተጫወታችሁብን ነው። ድራማ እያደረጋችሁብን ነው። ስንት እኮ የሚያለቅስ ልጆች እኮ አሉ። ስንት እንቅልፍ እኔን እንኳን አይደለም ተውት፣ እናንተን እኔን እንቅልፍ የሚነሱኝ እኮ ስንት እህቶች፣ የመዳም ቅመሞች ስንት የመዳም ኩሽና እያደነቀራቸው እናንተን እየወደዱ? ምግብ አንበላም እያሉ ስንት ስቃይ እያዩ ያሉትን ልጆች ብታዩ ምን ትሉ ነበረ? ግን እናንተ ሰው ላይ እየተጫወታችሁ ነው ያላችሁት። ስራ ነው አትበሉኝ። አንዳንድ ልጆች እዚህ ጋር ስራ ነው አትበሉኝ። ምንም ስራም ቢሆንም የሰው ልብ እየተጎዳ አይደለም። በጣም የሚገርም ኦዲየንስ ነው ያላቸው ብሩኬና ሀይሚ። ማንም አይደርስባቸው ኦዲየንስ ነው ያላቸው። ምንም ነገር ሰርቶ ቢመጡ ይታይላቸዋል። ይሄ የወረደና የዘቀጠ ነገር ከመስራት ምንም ነገር ብሩኬና ሀይሚ እንደሆነ ፍቅር ነው ሲመጡ ነው እይታቸው፣ በጣም ትልቅ እይታ ያላቸው። እንደዚህ ዓይነት የዘቀጠ ነገር ይዞ ሲመጡ እይታ የላቸውም። እስኪ ከሁለት መቶ ሺህ በላይ እኳ አይታይላቸውም። ግን እነሱ በፍቅር ሲመጡ እስከ ሶስት መቶ ሺህ የሚታይላቸው ቪዲዮ አለ እስከ አራት መቶ ሺህ የሚታይላቸው ቪዲዮ አለ። በፍቅር ሲመጡ ማለት ነው። ግን ለምን የወረደ ነገር የሚመጡት? ለምን ለምን ራሳቸውን ዝቅ የሚያደርግ ነገር ይዞ ይመጣሉ? ለምን እኛን ያሳዝኑናል? ለምን ምን ባደረግንበት እኛ የምናዝነው ይደረጋል እንደዚህ። ዛሬ ሀይሚ ያደረገችው ነገር ደስ ይላል። ሀይሚዬ እኛ እንወድሻለን እኮ እናከብርሻለን። እኔ ፍቅር የአንቺን ክፉ ማየት አንፈልግም። እኛ ደስተኛ እንድትሆኝ ብቻ ነው የምንፈልገው። ግን ከብሩኬ ጋር እንድትታረቂ ነው የምንፈልገው። እኛ በቃ ከብሩኬ ጋር ታርቃችሁ አብራችሁ ከብሩኬ ጋር አንቺን ማየት የምንፈልገው ማርያምን። ሀይሚ አንቺን ከብሩኬ ጋር ብቻ ነው። ከሌላ ወንድ ጋር እኔ ማየት አንቺን አንፈልግም በቃ ብሩኬም እንደዛ አሁን ደግሞ ነገ ደግሞ አብሮ ተያይዞ ብሩኬን ደግሞ ሶሲ አብሮ ተያይዞ ይመጣሉ። ነገሩ ተበላሽ ማለት ነው። ድራማም ከሆነ ይሁን ችግር የለውም። እንጃ እኔ በቃ ምን ብዬ መናገር አለብኝ? ቤተሰብ ምን አይነት ምን አይነት ንግግር ነው የምናገረው? ቤተሰብ ዛሬኛም እኮ አፈርን ማርያም። እኔ በጣም የደነገጥኩት ቤተሰብ ማይደረግ ነገር ነው። ማይ ማይደረግ ነገር በቃ ብሩኬ ከማይፈልገው ሰው ጋር ነው የሄድሽው አንቺ። የፈለገ ድራማም ቢሆንም በቃ ብሩኬ ከማይፈልገው ሰው ጋር ነው የሄድሽው። እንዴት ነው አንቺ ከሳዋሉ ምናምን እያለ ያለውን ሰው ሄደሽ እሱ ጋር አብረሽ ቁጭ ብለሽ ምናምን። ዳኒ የሚባለው ሰውዬ ይሄ ባለጌ ጎዶሎ ማለት ነው ከአይሚ ጋር አይሚን እና ብሩኬ ለማለያየት ነው ሀሳቡ። ሶሲ ሶሲስ ሶሲ ግን ሀይሚን አለመነ ስለምትናገሪያት ኑሮ ዛሬ ወርድብሽ ነበር። ግን ሀይሚን አልተናገርሻትም። እሱን የራስሽን ሰው ሙልጭ አይደለም መደብደብ አይደለም ብትቀጠቅጪው አይመለከተኝም። ግን ሀይሚን በመጥፎ ነገር ብትናገሪያት ኑሮ ዛሬ አያስችለኝም ነበረ። ዛሬ አያስችለኝም ነበር። ቤተሰብ ግን ሀይሚን አልተናገረቻትም። የራስሽን ሰው እኔ አይመለከተኝ። ስለ አንቺ ስለ ዳኒ ምንም የሚመለከተኝ ነገር የለም። እኔ የሚመለከተኝን ሰው ብቻ ነው የምናገረው፣ እኔ የሚመለከተኝን ሰው ብቻ ነው የምናገረው እንጂ ሌላ ሰው ልናገር አልችልም። ብሩኬ እንደ እንደከፋው እያየች ነው። ሀይሚ ግን ለምን እንደዚህ አደረግሽ? ድራማ ነው አትበድም። ድራማም ቢሆን ለምን እኛ እየተጎዳን እኮ ነው። ስንቶቹ የተጎዱ ያሉት ከስንት ሚሊዮን ህዝብ ላይ ነው እነሱ የሚከታተላቸው ስንት ሚሊዮን ህዝብ ነው የሚከታተላቸው? ድራማን ቢሆን እኛን እየጎዱን፣ እኛን ልባችን እየሰበሩ ነው። ብቻ ለማንኛውም ቤተሰብ አመሰግናለሁ። ብቻ ደህና አምሱልኝ። በጣም እኔ እንጃ ውስጤ ተሰብሯል። ቤተሰብ ደህና ዋል፣ ደህና አምሱልኝ። ሰው ቻው። ላይክ አድርጉት።